በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እንናገራለን፣ በወልድ ስምም እናምናለን፣ በመንፈስ ቅዱስም ስም እናመልካለን። በስም አብ አብሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና። የእግዚአብሔር አብ ባለሟሎች ቸሮች፣ አማላጆች የምትሆኑ እግዚአብሔር የልቦናችንን ዓይኖች ብርሃን ያደርግልን ዘና አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሠራው ከብዙ ስራ ሁሉ ጥቂት እንነግራችሁም ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርንም በውሃ ላይ እንደ ስጋጃ ይዘረጋል። እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር እንናገር ዘንድ አሁን አይነ ልቦናችንን ብሩህ ያድርግልን። መጉደል ከሌለበት ከጌትነቱ ባህር ቀርተንም እንረካ ዘንድ ማለትም ፈጽመንም እንናገር ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር እንናገርም ዘንድ ብሩህ በሚሆን በጌትነቱ እውቀትም ልቦናችንን ብሩህ ያደርግልን ዘንድ በዕለተ አርብ ከሚነበበው ከገድሉ መጽሐፍ በጥቂቱ ይዘን ቀርበናል። የአባታችን የአቡነ ተክለ ሃይማኖት ረዴትና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። አባታችንም ተክለ ሃይማኖት በአባ በጸሎተ ሚካኤል ገዳም አስር ዓመት ከተቀመጠ በኋላ ተነስቶ ሄደ። አበብኔቱም ሊሸኘው ተነሳ። ልጆቹም ሁሉ ተከተሉት። አበብኔቱም ኃጢአቴና በደሌ የእግዚአብሔርን ሰው አባሮታልና ወዮልኝ። ልጆችና ሽማግሎች ሁላችሁ በአማራ አገር ሁሉ ያላችሁ የበሽተኞቻችሁ ባለመድኃኒት የደካሞቻችሁ ኃይላቸው ብርታትቷችሁ ይሄዷል እና አልቅሱ፣ ዋይም በሉ አለ። ይህንና ይህን የመሰለውንም ሁሉ በማለት የሚያቃጥለን ባን ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከእርሱ ጋር አለቀሱ። ብፁዕ ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች፣ ፈጣሪ ወደ ወደደው ስራ ጠራኝ እንጂ እኔ በፈቃድ የምሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁ ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናህንም ያቅናልህ፣ ብፁዕ አባታችን ሆይ፣ ነገር ግን የምንድንበትን ነገር ምከረን አሉት። ለክቡራን አባቶች የምትድኑበትን ነገር የምመክር ኃጢአተኛ ጎስቋላ እኔ ምንድን ነኝ? አለ። ነገር ግን ትዕግስትን፣ ትህትናን እግዚአብሔር መፍራትን ገንዘብ አድርጉ። እኒህ ሶስቱ ነገሮች ሰውን ወደ ዘላለም ሕይወት ያደርሱታልና። የጎተቱ ወደ ደይነ ጥልቀት የሚያወርዱ ሶስቱ የጥፋት ገመዶች እርሳቸውም ቅናት፣ ትዕቢትና ትምክት እንዳያጠምዷቸውም ደግሞ ተጠበቁ፣ ብዬ ነግራቸዋለሁ አላቸው። ይህንንና ይህንንም የመሰለውን ነገር ከመጽሐፍት ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱም አንዱ እንባውን እያፈሰሰ ታላላቆቹም ታናናሾቹም በፍቅር ሰኙት። ብፁዕ አባታችንም በእርሱ ላይ የፍቅራቸውን መቃጠል ባየ ጊዜም ከእነርሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነርሱም ወደ አገራቸው ተመለሱ። ቅዱስ ሚካኤልም እየመራው ሲሄድ አምደ ብርሃን በፊት በፊቱ ይሄድ ነበር። የጻድቃንም መንገዳቸው ብርሃን ነው እንደሚያበራ ብርሃን ይሄዳል እለቱም እስከሚቀናበት ጊዜ ድረስ ይበራል የሚል ተጽፏል እና ወደ ታዘዘበትም ቦታ እስከደረሰ ድረስ በዚያ አኳን ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላም አላም አላም አልመኝም ነበርና ብዙ ጊዜ አመለከተ የመላእክት አለቃም ቅዱስ ሚካኤል ባህሩን እየረገጠ ተገልጦ በመታየት ተከተለኝ አለው ብፁዕ አባታችንም ወደ ውሃው ገብቶ ተከተለው ሁለቱም በባህሩ መካከል አለፉ ተሻግረውም አብረው ወደ ቤተ ክርስቲያን ገቡ መልአኩም ከዚያ ተወውና ወደ አበብኔቱ ገባ እሱም ኢየሱስ መዋ ነበር እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆመዋልና ወደ አንተ አስገባዋለሁ ደግ ሰው ነውና አክብረህ ተቀበለው፣ ልብሰ ምንኩስናውንም ሰጥተህ ከዚህ አኑረው አለው። ይህን ካለው በኋላ መልአኩ አድረገ። ብፁዕ አባታችንም ተላላኪውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። ተላላኪውም ለአበምኔቱ ሄዶ ነገረው። እነሆ ደም ግባቱ ያማረ እንግዳ ሰው በቤተ ክርስቲያኑ ደጅ ቆሟል፣ ግን ባህሩን አሻግሮ ከቤተ ክርስቲያን ያገባውን አላወቅንም አለው። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድ ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ ዘንድ አገባው። አባ ኢየሱስ ሞአ ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋም የተነሳ አደነቀም። ከመንበሩ ተነሶም በመንፈሳዊ ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣት መልካም ነው ብሎም ደህና ቤት ሰጠው። በበነጋውም በምን ነገር መጣህ ብሎ ጠየቀው። ብፁዕ አባታችንም የብህትውና ወገን የምትሆን የምንኩስና ልብስን ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለ። አባ ኢየሱስ ሞዐም ወደ እኔ መምጣትህ ከእግዚአብሔር እንደሆነ አወቅሁ። የምንኩስናውን ልብስ እንዳለብስህ ከመላእክት አዝዣለሁ። ነገር ግን ጥቂት ቀን ቆያለሁ። ከሱም ጋር ጥቂት ቀን ቆየም፣ የመላእክት ምሳሌ የሚሆን የምንኩስና ልብስንም አለበሰው። በትጋትና በድካም ከዚያም ኖረ። አክፍሎቱንም በየሳምንቱ ያከፍል ነበር። ከእሁድ ከቀዳሜ በቀር ምንም ምን አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ሳይመርጥ ይመገብ ነበር። የዳዊትንም መዝሙር በሌሊትና በማል ተግቶ ይደግምና ይጸልይ ነበር። አራት አራት ሺህ አምሳ አምሳም ይሰግድ ነበር። ወዙም እንደ ውሃ ፈሶ የቆመበትን ምድር እስኪያርሰው ምድሩም እንደ ጎድጓድ እስኪጎደጉድ ድረስ ሰባት ሰባት ሺህ የሚሰግድበት ጊዜ አለ። እንዲሁም እለት እለት ድካምንና ትጋትን እየጨመረ ብዙ ዘመን ኖረ። ሊያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖም የሞት ኩባትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት። ነፍሱንም የጣለ የጣላትንም ነፍሱን ለእኔ ስለ እኔ ያገኛታል። እኔንም የሚከተለኝ ቢኖር እኔ ካለሁበት ከዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት፣ መንግሥተ ሰማያትም የተዘጋጀች ናት ያለውን ስሙ ስሙ ይክበርና ጌታችን የተናገረውን ቃል ለነፍሱ ያሳስባት ነበር። ይህንን ስራ በመከተል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ መልአክ ቅዱስ ሚካኤል የመላእክት አለቃ መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ አገር አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው። የአገሩም ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ሊሞሏት አይቻልም። ብዙ ምሰሶዎች አሉባት። በመልክም እርስ በርሳቸው አይመሳሰሉም። ዝንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድ የሚመስል አለ፣ የፀሐይ ብርሃንም የሚመስል አለ። የሁሉም ጸዳላቸው ላይን ይንቦጎቦጋል። አይቶም ለመረዳት ያስቸግራል። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል፤ የፊቱ ምሰሶ ውፍረት አይሰውረውም። የምድሩም መልክ እንደ ብርና እንደ ጠራ እንቁ፣ ልዝብነቱም እንደ ቅቤ ነው። ጠፈሩም እንደሚገለባበጥ የፀሐይ ግር ያንጸባርቃል። ብፁዕ አባታችን እንዲህ አለ፤ ይህ ሰቀላ መጠኑ እንደ ሰፊ አገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለተኛውም እንደ እሳት ይነዳል። እንደ እሳት ነው ብዬም ብናገር እሱን በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነኩም በቤቱ መካከል ደረሱ። የተዘጋጁትንም ዙፋኖች አየሁ። የመካከለኛውም አንዱ ዙፋን ከሌሎች ይበልጣል። መልኩም እጅግ የተዋበ ነው። በግራና በቀኝ ያሉት ዙፋኖች ከእሱ ጥቂት ቢያንሱም መልካቸው ግን የሁሉም የተዋበ ነው። እንደ ቀስተ ደመና ያሸበረቁ ናቸው። በዚህም በመካከለኛው ዙፋን ላይ የእሳት ልሳኖች ያሉበት የሚያንጸባርቅ የብርሃን ልብስ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስንም እናመስግነው ይል ነበር። በብርሃኑም ልክ በስተቀኝ ሰባት አክሊሎች አሉ። የሰባቱም አክሊሎች እብራቸው አይመሳሰልም። አብሮኝ ያለውን መራት ይህን ቤት ከማየት የተነሳ ፍርሃት በልቤ ያደረብኝ አልኩት። የቤቱን ነገር ልነግርህ እኔ ተልክ ያለሁ አትፍራም አለኝ። ይህንንም ባለኝ ጊዜ ፍርሃት ከእኔ እራቅ ራቀ፣ በቀሉም በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነቱ ምን ያህል ነው በውስጡ ያለው የተቀመጠው ስም ማን ነው አልሁት። አስቀድሞ ያየኸውን አይደለ እየኋላ ላይ የቤቱን ጌታ እነግርሃለሁ አለኝ። በዚያም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየው። የብዙ ሰዎች ስም ተጽፎበት ነበርና ጌታዬ እሊህ ምንድናቸው? የአዕማዶስ ቁጥራቸው ምን ያህል ነው? የዙፋኖቹስ ሥራቸው ምንድን ነው አልሁት። ይህ ቤት ያንተ ነው ከሌሎችም ይልቅ እጅግ የከበረው የመካከለኛው ዙፋን ልዩም ልብስ፣ በላዩም የተቀመጡ ታክሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበርህ ለሚቀመጡ ካንተ በኋላ ለሚነሱ ልጆች ነው አለኝ። በዙፋኖቹ በስተቀኝ ያሉ አይማድ ቁጥራቸው አርባ አምስት ሺህ በግራም ያሉ የመላእክት ፈጣሪ እንደሰራቸው አርባ አምስት ሺህ ናቸው። የብዙ ሰዎች ስም በአምዶ ተቀርጾ የሚታየው ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ላንተ የሚወለዱ ልጆች ናቸው። ለእነዚህም አንተ አባት ትሆናቸዋለህ አለኝ። ይህቺ ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድነኝ? አልኩት። እግዚአብሔር ለወደደው ባለመዋልነትንና ክብርንም ይሰጣልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ፣ ከመጋረጃ ውስጥ አግብቶ፣ ከስላሴ ዙፋን ፊት ለፊት አቆመኝና ሰገድኩለት። ከዚያ አስቀድሞ በማላውቀው በሌላ ምስጋና ማመሰገንኩት። ተክለ ሃይማኖት ክፍልህ ከ24 ካህናቶች ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተውም ሰጡኝና ከነርሱ ጋር አንድነት አጠንኩ። ምስጋናዬ ከምስጋናቸው ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪዬንም በሦስትነቱ ተገልጾ አየሁት። እንደወደድከኝ እወድሃለሁ፣ እንዳከበርከኝም አከብርሃለሁ ስምህንም ልውል ክብር አደርጋለሁ። በጸሎትህም የሚታመን ሰው ሁሉ ስላንተ ይድናል። መታሰቢያህን እንደ ተቻለው ያደረገ እኔ በሰማይና በምድር አገነዋለሁ፣ በአንተ ክብር እንዲከብር አደርገዋለሁ ብዬ ነግርሃለሁ። ጭንቅ መከራ ያገኘውንም ቢሆን በስምህ ቢጠራኝ እኔ ከጭንቀቱ ሁሉ አድነዋለሁ አለው። በቤተ ክርስቲያንህም ለሚያገለግለው ከሰባቱ ከመላእክቶች አለቆች ጋር መቆምም እኔ እከፍለዋለሁ አለው። የገድልህንም መጽሐፍ ከተነበበበት ስምህን በተጠራበት ቦታ ለዘላለም ይቅርታዬና ቸርነት የበዛ ይኖራል አለኝ። እኔም አመሰገንኩት፣ ሰገድኩለትም። በስራዬ ሳይሆን በፈቃደ ይህንን ሁሉ ለሰጠኸኝ፣ አቤቱ ላንተ ምስጋና ይገባሃል አልሁት። ከዚህ በኋላም መልአኩ ወደ ቀደመ ኑሮዬ መለሰኝ መለሰኝ አለ። ብፁ አባታችን ይህንን አይቶ በሰማይ በሚኖር ፈጣሪው ፍቅር እንደ እሳት ልቡ ነደደ። ዘወትርም የዳዊትን መዝሙር፣ ሌሎችንም የነቢያትና የሐዋርያትን መጻሕፍት ያነብ ነበር እንጂ ሌሊትና ቀን አይተኛም ነበረ። አባታችን የቅዱስ አቡነ ተክለ ሃይማኖት ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክም ለሁልጊዜ የሚያገለግሉ አይራፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባክያነ ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩም። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ በር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስመር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በምትሆን በቅዱሳ ቅዱሳን በድንግል ማርያም ጸሎት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን። ከአባታችን ከቅዱስ አቡነ ተክለ ሃይማኖትም ረድኤት በረከቱን ያሳትፈን ለዘላለሙ፣ አሜን። አቡነ ዘበሰማያት